የኮሊደር እንትነረገጥክ ሳይረገጥክ የኮሊደር ላይ የተደረገ ያለ ብረት ነካ ተብሎ 6 ዓመት 10 ዓመት 300 ሺህ ብር የሚቀጣ ሰው ባለበት ሀገር ላይ የደፈራት አካል የሞት ፍርድ ቢፈረድበት ቤተሰቦች ላይ የመገለል ነገር ቢደረግበት አንደኛ እሱም ራሱን የማጣት ሁለተኛ ቤተሰብ ብሎ የማሰብ ነገር አለ እና ቤት ውስጥ ያለች ልጅ ናት። በአደባባይ ነው የተሰቀሉት። በአደባባይ እንዲሰቀሉ ተደርጎ የእያንዳንዱን ቤተሰብ ለቅመው ከማህበረሰቡ ነው ያገለሏቸው። ክፍት አይሰጣነ እድለኛ ነሽ፣ እንኳን ተደፈርሽ የሚል ሰውም አለ። ስለተደፈርሽ ነው ከሀገር የወጣሽ፣ እንኳን እግዚአብሔር ረድቶሻል የሚል ሰውም አለ። እና ምን አይነት አለን። አንዳንዴ ከደፋሪው በላይ ተጽዕኖ የሚያሳድርብሽ ማህበረሰቡ ነው። ገላይ ግዑዝ ነገር ገጭቶ የሰውዬ ስድስት ዓመት ከተፈረደበት እና የእኔን ልጅ ደግሞ ደፍሮ አስራ ሁለት ዓመት ከተፈረደበት አንቺ፣ እኔ ላደርግ የምችለውን ነው የምነግርሽ። እኔ ልጅ የተደፍራብኝ አስራ ሁለት ዓመት እንዲፈርድልኝ ወደ ህግ ከመሄድ ይልቅ ያን ሰው ሂጂ ብበቀለው፣ እኔ ብገሎ ይቀለኛል። ማታ ወሬ ለቃሚ ላይ ከላኩልን መካከል ማለት በጣም ያስገረመኝን ታሪክ ልንገርሽማ ሽማ እኔ ስላነበብኩት ብነግርሽ ቀለኝ። ፋሚሊዎች ናቸው እና ሁለት ጎረቤቶች ናቸው ከዛ በኋላ ልጆች እና ሚስት እና ሚስት ጓደኛ ናቸው። ባልም ከባል እየወቀ ከዚህኛው ባል ጋር ጓደኛ ናቸው። ልጆችም እንደዛው እና ለቅሶም፣ ደስታም ሀዘንም ምናምን ሲኖር ልጆቻቸውን አንደኛው ቤት እየጣሉ ነው የሚሄዱት በቤተሰቡ ዜሆ እና ባልና ሚስት የሚሄዱበት ቦታ ደርሰው ይመጣሉ። በቃ ብቻ ይሄ ማህበራዊ ኑሮም በደንብ የሚኖሩ እንደ እህት ነው እንድ ቤተሰብ ነን ብሎ የሚኖሩ ጎረቤቶች ናቸው። ከዛ በዚህ መሀል አንደኛው ተለቅ ያሉ ሰው ናቸው የአንደኛው ጎረቤት በዓል ማለት ነው። እነዚህኞቹ ምን ይሆናሉ ለቅሶ የገጥማቸውና ወደ ሆነ ቦታ ይሄዳሉ። በዚህ መሀል ልጆቹ እዛ ቤት ይሆናሉ ማለት ነው። ከዛ ይቺ ልጅ ሴት ልጅ አለቻቸው፣ በእድሜ አነስ ያለ ሴት ልጅ አለቻቸው። ያቺ ልጅ እነሱ ጋር አድፋ ነበረ እነሱ ጋር አድራ ነበር። ና ያን ሰዓት ሰውየው ከንፈሯን ይስሟታል፣ ጭቷን ይነካኳታል። እና የስንት አመት ልጅ ናት? የአስራ ቤት ውስጥ ያለች ልጅ ናት፣ ተማሪ ናት ገና ህጻናት እና ይነካኳታል፣ ከንፈሯን ይስማታል። ከዛ ይቺ ልጅ ያው እንዳልኩሽ ቤተሰብ ከቤተሰብ ጋር ጓደኛ ስለሆነ ለቤተሰብ አልተናገረችም። ትምህርት ቤት ሄድና ስትጫወት እማታኮ እዛ ሰውየው አባባኮ እንዲ እንዲያረጉኝ ከንፈሬን ሳሙኝ ምናምን ትላለች ማለት ነው። ከዛ በኋላ ይቺ ጓደኛ እንዴ ቆይ ላስተማሪ ልናገር ትላል። ተይራም እያለቻት ሄዳ ላስተማሪ ትናገራለች። ከዛ አስተማሪ ይህን ሲሰማ ቀጥታ ለፖሊስ ጠቁማል ማለት ነው። ከዛ ፖሊስ ቀጥታ ሄዶ ሰውየውን ያገኛቸውና ወደ ፖሊስ ጣቢያ ወስዳቸዋል። ከዛ ልጅቷ በዚህ ማ ሌላስ ምናምን ስትባል ጡት የሚነካኩኝ ነበር ምናምን ስላለች ያው ትንኮሳ አድርሰውባታል። ቀጥታ ባይደፍራትም ትንኮሳ አድርሰውባታል። ከዛ በኋላ ሄደው እዛ ፖሊስ ጣቢያ ቃላቸውን ሰው እየሰጡ እኔ ምንም አላረኩም አይነት ነገር ይላሉ ከዛ በኋላ የዛ ፋሚሊ ይመጣና ጎረቤት አማቾች ስለሆኑ ምን አሉ ቤተሰቦች ኧረ አይ በቃ ሰውየው ትልቅ ሰው ናቸው እንደዚህ የሚያደረጉም ሰው አይደሉም ሰይጣን አሳስቷቸው ይሆናል እንደዚህ የሚያደረጉም ሰው አይደሉም እኛ በይቅርታ እንፈተዋለን እሷም ልጅ ናት ሳታቅ ነው እንጂ የሚያደረጉ ሰው አይደሉም ምናምን ይባል እና ጉርብትናቸውን ለመቀጠል ሲባል ልጅቷ ይሄ ነገር ተደርጋ ተስማ ሳትፈልግ ተነካክታ ሰውየው ጓደኝነታቸውን ለመቀጠል ተብሎ በቃኛ እንታረቃለን ተብሎ ፖሊሱን በእርቅ ተዘጋ ተባለ። ወደ ቤታቸው ተመለሱ እና ምንም አልተባባልንም፣ ምንም ነገር አልተደረጋበትም። እንዴ! እንዴት እንደዚህ ይሆናል? ስለዚህ ሰው ምንድነው መሰለሽ እያሰበ ያለው ከልጅሽ ጥቃት ልጅሽ ላይ ከሚደርሰው ነገር ከመደረው ይበልጥ ጉርብትናቸውን አስቀደሙ እነዚህ ቤተሰቦች። እንዴ ነገ ይሄ ነገር ወዴት ሊሄድ ይችላል? አሁን ሳማት ብለሻል። ከሳማት በኋላ ቀጥሎ ወዴት ነው የሚሄደው? ወደ ደፈራ ነው የሚሄደው እኮ ይሄ ነገር። ለምንድነው አሁን በችልተኝነት የሚያልፈው? አሁን እነዚህ ቤተሰቦች እኔ በተረዳሁት መንገድ እነዚህ ምንድነው ያሉ ጉርብትናቸው ቤተሰብነታቸውን ላለማጣት ያደረጉት ነገር ነው። ግን ይሄ ነገር ነገ ቀጣይነት ቢሆን ቢኖረው አሁን ብታስ እናት አለች አይደለ ይሄ ነገር ነገ ቢቀጥልስ፣ እች ልጅ ብትደፈርስ? ከተደፈረች በኋላ ነው እንዴ ምን ጮሆ ሰውየውን ሰሩልኝ ድሮም እንደዚህ አድርገው ነበር እኮ ምናምን ልንላው እንዴ አደለም። ካሁኑ ነው እንደዚህ አይነት ነገር መቃወም ያለብን እኮ። አሁን እናት ልጇ እንደዛ ተደረገባትና፣ አይስ ተሳስተው ነው ወይም ልጅቷ በሌላ መንገድ ተረድተው ነው ብለን የምናባብለው ጉዳይ አይደለም ነው። ምን ያህል ጉርብትና ቢኖራቸው ነው? የፈለገ ያህል ጉርብትና እንኳን ቢኖርሽ ዝምድና፣ የሆነ ብቻ የጠበቀ ግንኙነት እንኳን ቢኖርሽ ልጅሽ እንደዚህ አይነት ነገር ብላ ተናግራ ዝም ብለሽ የምታልፍ ጉዳይ አይደለም። እኔ እንደዚህ አይነት ነገሮች በጣም ግን ብዙ ጊዜ ማለት ነው፣ ተደፍረው ዝም የተባሉ ጥቃት ደርሶባቸው በሴትነት ጥቃት ደርሶባቸው ዝም የተባሉ ሰዎች ብዙ ጊዜ ወይ በሚታወቅ ሰው ነው ወይ በቅርብ በሚባል ሰው ነው፣ ወይ እንደዚህ አሁን የምንሰማቸው ሚዲያ ላይ የምንሰማቸዋል። አባቱ አደፈራት የምትባል ሕፃን አለች። አጎቶች አደፈሯት፣ ጎረቤት ደፈራት ምናምን እና ተይ፣ ክብሬ ይጠፋል፣ ስሜ ይጠፋል፣ ክብሬቱ ጋር ነው ልጅ ስትደፈር ነው ክብር የሚታየሽ ወይስ የልጅ ጥቃት አይደለም? ክብርሽ ነጣሽ እኮ ልጅ ተጠቅታ ቤት ውስጥ ስትቀመጪ ነው ዝም ስትይ፣ ያን ሰውዬ ወንጀለኛውን ትተሽው ዝም ስትይ። አንድ የውጭ ታሪክ ምን አስታወሰኝ። አንዲት ሴት ናት እና ሲንግል ማሙን ናት ልጇን ለብቻ የምታሳድግ ሴት ናት። ብቻዋን በጣም ብዙ ተንከራታ ልጇን እያሳደገች በድንገት ቤት ውስጥ ልጇ በአንድ በማታቆሰ እየተደፈርባታለች ከዛ በኋላ ወደ ፍርድ ቤት ወደ ፖሊስ ሄዳል ልጅቷ ህይወት ያልፋል፣ በዚህ መሀል ማለት ነው። ከዛ ፖሊስ ፍርዱን ሰማና አርጋሉ ሲባል አመነ እሱ እንዳደረገውና የፍርድ ቀን እየደረሰ ቀጠሮ ተሰጥቷቸው እሷም ሄደች ማለት ነው። ከዛ የፍርዱን ቀን ጠብቃ ሴትዮዋ መጣች፣ ገቡ፣ ዳኛው ፍርድ ሊሰጥ ነው። ከዛ በኋላ የሆነ አመት ተባለ በጣም ትንሽ አመት ተፈረደበት ማለት ነው። ሰውየው ህጉ እየተነበበ ቅጣቱን ሳይጨርስ ሰውየ አንብቦ፣ እሷ አውጥታ መሳሪያ ሰባት ቦታ ተኮሰችበትና ሰውየው ወዲያው ህይወቱ እንዲያልፍ አደረገች። እኔ ትክክለኛ ፍርድ ያገኘችው እሷ ናት። በቃ የሰውየው መሞት ነው። ልክ ለምሳሌ አንድ ሴት ተደፍራ ጥቃት ደርሶባት የሚሰጠው ህግ በጣም ነው የሚያስቀ ይሄ ለእንደዚህ ሁሉ የሚዳረገን ነገር ህጉ ነው ህጉ ነው። ተደፍሮ እስኪ በጣም ብዙ የተደፈሩ ህጻናቶች በሶሻል ሚዲያ በደንብ ሰምተናል። ምንም የተሰጠ መፍትሄ የለም። ምንም የተባለም ነገር የለም። የከሌም ፍርዱ ምን ላይ እንደደረሰ ምን ይሁን እንዴት ይሆንም ነገር የለም። ባስ ብሎ ደግሞ እንትናቸው በይግባኝ በምናምን በምናምን ፍርዳቸው እየቀለለ ነው ያለ። ይሄ ነገር እየሆነ ያለው ህጉ ነው፣ የህጉ መላላት ነው ለእንደዚህ ነገር የዳረገን እንጂ አንድ ልጅ ብትደፈር እና የተደፈረችበትን የደፋሪውን የምንሰጠው ፍርድ ትክክለኛ ፍርድ ቢሆን። ትክክለኛ ፍርድ ስልሽ አሁን ለምሳሌ ከአሁን እኔ እኔም ብትጠይቅኝ የደፈረ ሰው ፍርዱ ምንድን ነው ቢባል ብዙዎቹ እዛ አካባቢ ያሉት ሰዎች ናቸው የምናውቀው እንጂ በይፋ እንደዚህ ፍርዱ ይሄን ላደረገ ይሄ ነው ቅጣቱ ብለን የምናውቀው በብዛት የለም ሁላችንም ግን ፍርድ ይሰጥ ነው የምንለው ፍርድ ይሰጠን ይሄ ሰውዬ ሞቶ የሚሆን ህጉን ሳናውቀው እኮ ወይ ይሙት ልል ነው የሆነ ነገር እንላለን ህጉ በይፋ የታወቀ ነገር የለም አሁን በይፋ ቢታወቅና ህጉ በይፋ ቢታወቅና አንድ ልጅ ደፍሮ ይሄ ነገር ነው የተፈረደበት ቢባል እኛም ለመጮህ ይመቸናል ኖ፣ ይሄ ልክ አይደለም። ይሄ እኮ ለደፈረ እኮ ይሄ ነው ሞት ነው ቅጣቱ ተብሎ የተጻፈልን ነገር ቢኖር ኖር። ግን ህጉ እንደዛ አይደለም። የሆነ ነገር ምኑ ከምኑ ታይቶ እንደሆነ አላውቅም። ብዙዎቹ የሚቀሉት ማቅለያ እና የተወሰነ አመት ቅጣት ነው። ያ ልክ አይደለም ነው። አሁን ለእንደዚህ እየደረገን ያለው ነገር የህጉ መላላት ነው። ህጉን በስነ ህግ ካወጡት አንጻር ነው። ህግ አውጪው ህግ ወሳኙ ጉቦም ህጉ ዳኛው ላይ ጉቦ የመቀበል ነገሮች አሉ። ህጉ የሚያወጣው ራሱ አላልቶ ነው የሚያወጣው። ወይም ደግሞ ዳግሜ ነገር እንዳይፈጠር አድርገው አይደለም ህጉ እየተስተካከለ ያለው ነገርና፣ ይሄ ነገር እንዲበዛ ያደረገው በእኔ በኩል ምንድን ነው ብለሽ ብትይ ከህጉ አንጻር ነው። አሁን ለምሳሌ አንቺ የሞተው እኔ የሆነች ልጅ ተደፍራብን የሆነች ልጅ ብትደፈርና የደፈራት አካል የሞት ፍርድ ቢፈረድበት፣ ቤተሰቦች ላይ የመገለል ነገር ቢደረግበት አንደኛ እሱም ራሱን የማጣት ሁለተኛ ነው ቤተሰብ ብሎ የማሰብ ነገር አለ አሁን ምንድን ነው። ለምን የሰቦት በውጭ ዓለም ላይ ስምንት ሰዎች ናቸው እና ስምንቱም ሴት ደፍረው ነው ሴት ነው ህፃን አይደለም ህፃን ቢሆን ደግሞ ያለውን ቅጣት አስቢ ሴት ልጅ ደፍረው በአደባባይ ነው የተሰቀሉት በአደባባይ እንዲሰቀሉ ተደርጎ የእያንዳንዱን ቤተሰብ ለቅመው ከማህበረሰቡ ነው ያገለሏቸው አሁን ይህ ነገር ሲፈጠር ምንድን ነው ቤተሰብ ቤት ያለሽ የሆነ ነገር ለማድረግ ስትሞክሪ ቤተሰቦች የሚደርሱባቸው ነገሮች አሉ መቼም ሰው ነሽ እናት እህት ወንድም ልጅ የሆነ ነገር ሊኖርሽ ይችላል ይሄን የምናደርገው የሆነ ነገር ተጠናውቶ ነው አደለም። የሆነ መቼም አንድ ሰው ዝም ዘው ብሎ መጥቶ የሆነች ልጅ አግኝቶ አይደፍርማ። የሆነ ፕሮሰስ ይኖረዋል። የሆነ የማየት ብቻ አላቅም፣ የሆነ ነገር ይኖረዋል ብዬ አስባለሁ። ለዛ ነገር የሚዳርገን ህጉ የህጉ ነው እ አሁን ላይ ችግር እንትን እያለኝ ያለው ህጉ ላይ ነው፣ ማመጣው ነው። ሁለተኛ ነገር ደግሞ ቤተሰብ ቤተሰብ ትንሽዬ ነገር ሲያይ አማ እንደዚህ ሆነ እኮ ብለስ ትና አረዝም ምናምን የሚባል ነገር አለ። በተለ ወደ ገጠሩ አካባቢ ላይ እዚህ ሀገሩ የከተማውን ገጠር አካባቢ ላይ እንደዚህ አይነት ነገሮች ሲኖሩ ዝም ባይ ይሄ ስም ከማጥፋት ነው። ስም አጠፋሽ እሱ እንደዚህ ያደርግ ምናምን የመባል ነገር ማህበረሰቡ ላይ ስማቸው እንዳይገለል ስማቸው እንዳይጠፋ የከሌን ስም እንዳይጠፋ ብቻ የሆነ ነገር እንዳይፈጠርባቸው ልጃቸው ላይ ጫና ያደርጋሉ። ይሄ ነገር ሲደረግ ጮክ ብለው እንዲተደረገ እኮ ምናምን ብሎ የሚል ጮሆ የሚል ነገር የለም። ሁለተኛ ይሄ ነገር ሲፈጠር ደግሞ ሲደፈሩ ልጆች በገጠሩ ላይ አንደኛ ህክምና የለም በቂ ህክምና። ለምሳሌ እንዳልሹ የሆነች ልጅ ተደፈርኩ ብላ ተናግራ በህክምናው ይረጋገጥ እስኪ ቢባል ክፍለ ሀገር ላይ ወደ ገጠሩ ላይ እንዲያ አይነት ነገሮች የሉም። ህክምናው ላይ በጣም የወረደ ነው። ሁለተኛ ትምህርቱ ትምህርቱም በጣም ገብተን ክፍለ ሀገር ላይ አሁን የሴቶችን ጥቃትን በተመለከተ በደንብ አላስተማርም ነው። ከዚህም የማስተማርም ሁኔታ ከህክምና ማንጻር ጉድለት አለብን። እሱም እንዳለ ሆኖ ደግሞ ህጉም ደግሞ በትክክል ፈርዶልሽ በትክክል ይሄ ነገር ተወስኖ ቢታይ ህጻናት የመደፈር የሚለውን ነገር አይቀልም ነበር። እንዲህ እየሰማ ነው እንደ ዘበት አናልፈም። አሁን የሆነ ህፃን ተደፈረ ብለሽ ቲክቶክ ላይ ብታይ እኮ ምንድን ነው እንትን የምትይው አዳም ታደርገ ነዋል። በደንብ ሰምተ ነው በጣም ቆይተን ህጉን ህጉን ህጉን ብለን ፍርድ ስጡን ብለን ሰልችቶች ትተሿል ግን ልትይት ያለች ስለሚሰማች ሰው ስለሆንች ለዚህም ፍርድ ይሰጥ እንት ያለች የትናንትና ፍርድ አልተሰጠም። እሺ በዛሬው ፍርድ ይሰጥ ልትይ ያለች እስከ ተወሰነች ጊዜ ድረስ ነው። ከዛ በኋላ የመጥፋት ነገር አለ። ለምንድን ነው ይሄ የሚሆነው? ከህጉ አንጻር ነው ነው። እኔ እንትን የምለው ህጉን ብቻ ሳይሆን ደግሞ እንደ ማህበረሰብ አንዳንዴ የሚያሳፍር የሚያሳፍር እንትን አለን፣ የሚያሳፍር አመጣቃለን። የሚያሳፍር ማለት ከደፋሪው ተደፋሪዋን ማግለል ላይ ነን። ተደፋሪው እናከብራለን። ለሱ ክብር እንሰጣለን። እንደውም አሁን ለምሳሌ የሆነ ወንድ ቢደፍር ማለት ነው የምትሸማቀቀው የተደፈረችው ልጅ ናት። ከደፋሪ የበለጠ ህግን ቢለቀው ማለ ምናም ቢል ማለት ነው። እንዲሁም አንዳንድ ጊዜ ምንድ የሆነ የሚያስጠላ ነገር ቲክቶክ ላይ ይች ነበር። ምን አይነት ነገር መሰለች? ቀድሞው ስነ ልቦናቸውን እየደፈሩ ቀድሞ ወንዶቹ እኮ ስነ ልቦና ተደፍሯል። ምን ማለት ነው ስትይ በአጭር ቀሚስ እየወጡ አጓጉል አለባበስ እየለበሱ፣ እና አጓጉል አለባበስ ስለለበሱ እሱን እንዲደፍረኝ የሚያረግ ነገር ነው ማለት ነው። ይሄ ነገር እሱ ላይ ተጽዕኖ ይፈጥራል ማለት ነው። ስለዚህ ለእሱ ትክክል ነው፣ እሱ የሚሰራው ያደረገው ነገር ልክ ነው። እሱ እያበረታታረው ነው ማለት ነው። ከዛ የምን እነዛ አርገው እንደተደረገች እንደተደረገ ሲባል አይ ምናምን እሷን ማግለል የተደፈረችው ልጅ ማራቅ የተደፈረውን ፋሚሊ ማግለል እነሱን አለማናገር ምናምን መዝጋት። ከነዛኞቹ ጋር በተለይ ፋይናንሻሊ በጣም ጥሩ ደረጃ ላይ ያለ ሰው ከሆነ የደፈራት ልጅቷን ልጅቷ ወይ ራሷን ታጠፋለች ወይ ሰፈር ነቆብ እስከነ ቤተሰቡ ትጠፋለች። ውሸት ነው የሚባል ነገር ራሱ ይመጣል። እ ቀስ ቀስ እየተባለ ውሸት ነው የትም ስትንዘላዘል ነበር እሱ ነው የደፈራት ምናምን እንደ እድለኛ ናት እኮ። አንዳንዴ አሁን ለምን በጣም የሚያስጠላ ነገር፣ ምን አይነት ነገር አየው ጸጋ ጸጋ የምትባል ሴት ተደፈረች፣ እንትን አንድ የባለስልጣን ቦዲጋርድ ምናምን የነበረ ሰው ክፍለ ሀገር ወስዶ ብዙ ነገር አሰቃይቷት ተጠልፋ ተደፍራ ምናምን ነው። እና ከዛ በኋላ ወጣች ከሀገር በብዙ ነገር ተሞክሮላት ከሀገር ወጥታ ቢቢሲ ላይ ኢንተርቪስ ያደረጋት ነበር። ከዛ ኮሜንት ላይ ገብታች ስታነቢ፣ ማለት እድለኛ ነች እንኳን ተደፈርሽ የሚል ሰውም አለ። ስለተደፈርሽ ነው ከሀገር የወጣሽ እንኳን እግዚአብሔር ረድቶሻል የሚል ሰውም አለ እና ምን አይነት አለ አይደል አንዳንዴ ከደፋሪው በላይ ተጽዕኖ የሚያሳድርብሽ ማህበረሰቡ ነው። ወተሽ እንዳትናገሪ እንዳጮሂ፣ ድምፅ እንዳቶኝ እንዲተደፈረች እንዳትናገሪ በጣም ነው የሚገልጽ። አሁን የፌቨን እናት ወታ ሚዲያ ላይ ስለ ልጇ ከተናገረች በኋላ ብዙ እናቶች ወጥተዋል። ብዙ እናቶች ልጄ የተደፈረችብኝ ልጄ እንደዚህ የሆነችብኝ። እሷ አቅም አቅማል ጥንካሬዋን አሰባስባ ሚዲያ ላይ ስለወጣች ሚዲያውም ደግሞ ድጋፍ ስላደረገላት እግዚአብሔር ስለረዳት ነው። እንደዛም ሆኖ የተፈረደበት ፍርድ በጣም ነው የሚያስቀው። ያረግላት ስትነምት ሁለት ዓመት ተቀነሰለት። ሁለት ዓመት ተቀነሰለት። ለምን ተቀነሰለት? ትክክል ነው ወይ እንዲቀነስ? አለ አሸዋ ውስጥ ገብቶ ሰውነቷ ተተልትሎ ተደፍራ የተገደለችን ህፃን፣ እንዴት ነው ጭራሽ ህጉ እንዲጨምር ሰው ሲጮህ ህግ እንዲጨምር ምናምን እሷ ላይ የህግ ሂደቱን እያዛባሽ ነው ተብላ እሷ እስክትከሰስ ድረስ ለምን እንደዚህ ይሆናል? ከዛት ደግሞ የምንሰማቸው ነገሮች ብረት የኮሊደር እንትን ረገጥክ ሳልረገጥክ የኮሊደር ላይ የተደረገ በጣም ብረት ነካ ተብሎ ስድስት ዓመት ሶስት መቶ ሺህ ብር የሚቀጣ ሰው ባለበት ሀገር ላይ አንድ አባት፣ የሰባ ዓመት አባት ለማለት እኔ አፌ አይደፍርም። እሳቸውን በጣም አንተ እያልኩ በራ ይቀለኛል። የሰባ ስምንት ዓመት ሰው አንድ ነፃ ደፍረው አስራ ሁለት ዓመት ብቻ ነው የተቀጡት። ምን እሺ አሁን እቺ ህፃን ፍርድ ላይ ሲቀል ምን ብሎ ነው የተከራከሩላት እኔ አይምሮ የሚያስበው በሰውነቷ ስትሄድ አማላቸው አለባበሷ ልክ አልነበረ ወይስ ደግሞ አሳስታቸው እሳቸው ምን ብሎ ይሁን የተናገሩት ወይስ ደግሞ ራሷ ነካክታይ ነው ይበሉ እንዴት ህጉ ቀነሰላቸው? ህግ እኮ ፍርድ ሲፈረድ እኮ የክስ ማቅለያ ይባላል አይደል? የክስ ማቅለያ ያለ ምን ተብለው ነው ዳኞቹ ይሄንን ክስ የቀነሱት? ለማቅለያ አሁን ለግዑዝ ነገር በዚህ ልክ ፍርድ ከተሰጠ ለግዑዝ ነገር በዚህ ልክ ፍርድ ከተሰጠ ህይወት ላለው ነገር በተለይ ነገር ለምታድግ አገር ለምትረከብ ቤተሰብ ለምታስተዳድርና ገና ማደግ ያለባት ልጅ ላይ ይሄ ነገር ተፈጽሞ በዚህ ልክ ፍርድ መሰጠቱ አሁን ህጉ ላይ አይደል? አሁን እኔ ልልሽ የምፈልገው ነገር እንግዲህ መቼም ዳኞቹ ይለያዩ ነው እንጂ ህጉ አንድ ነው። ፍርድ የሚሰጡ ለዚኛውም ቅጣት ይሄ ነው፣ ለዚኛውም ቅጣት ይሄ ነው ተብሎ በተባለበት እንትን ህጉ አንድ ነው። መንገድ ላይ ጉዑዝ ነገር ገጭቶ የሰውዬ ስድስት ዓመት ከተፈረደበት እና የእኔን ልጅ ደግሞ ደፍሮ አስራ ሁለት ዓመት ከተፈረደበት አንቺ እኔ ላደርግ የምችለውን ነው የምነግርሽ እኔ ልጄ ተደፍራብኝ አስራ ሁለት ዓመት እንዲፈርድልኝ ወደ ህግ ከመሄድ ይልቅ ያን ሰው ሄጂ ብበቀለው እኔ ብገሎ ይቀለኛል ትክክለኛ ፍርድ እሱ ነው ትክክለኛ ሊሆን የሚችለው ስለዚህ ሰው ልጁ ይህን ነገር ሲደርስበት ወደ ፍርድ አይደለም የሚሄደው ያን የመገዳደል ነገር ነው የሚመጣው እሱን ይገላል ከዛ እየተባለ ሌላ አይነት ነገር ነው ሌላ እሹ ይዞብሽ ነው የሚመጣው እና እኔ ያን እንመርጣለሁ ነው እኔ ልጄን ተደፍራብኝ ህግ፣ ፍትህ ይሰጠኛል ብዬ ከመሄድ እኔ እጂ እነሱን ቤተሰብ ወይ እሱን በበቀል ወይ ደሞ እነሱን ቤተሰብ ብገል ነው የሚቀልኝ። ለኔ አሁን እሱ እኮ ብዙ ሰዎች ለነገሩ ይሄ ነገር ሳያስቡት ቀርቶ አይደለም። በጣም በብዙ እንትን ውስጥ ያሉ ሰዎች አሁን ልጆቻቸው የተደፈሩባቸው የሞቱባቸው ምናምን ሰዎች ይሄ ሳያስቡት ቀርቶ አይደለም። ልክም ነው። አሁን እንደ በቃ የትኛው ነው ፍትህ ብትኝ፣ የተገደል መግደል ነው ለኔ ፍትህ። እኔ እጂ አዎ። ግን ብዙ ሰው ከጀርባ ያለውን ጫና ያስባል። ለምሳሌ ይሄ ሰውዬ ልጁን አጣ፣ ከዛ የልጁን ያሳጣውን ሰው ሄዶ ሲገል ልጁን ያሳጠውን ሰው ሄዶ ሲገድል የሚያስበው ማንን መሰለሽ? ልጆችን በትኜ ነው የሚሄደው። የእሷን ደም በቀል አለሁ ብዬ ልጆችን በትኜ ነው የሚሄደው። ፋሚሊዎች እንዴት ነው ማረጋጭ? ቤተሰብ የሚያስተዳድሮ ሲሆን ማሰብ የነበረበት ግን ደፋሪ ነው ነው፣ ይሄን ማሰብ የነበረበት ደፋሪው። ማ ስለማያስብ ደፈረ እኮ በቃ። ደፋሪው አይምሮ የለውም በቃ። ይሄ ሰውዬ አንድን ሰው ካለፍላጎቱ ትንኮሳ ሲያደርስ እኮ ነው አይምሮ እንደ የለው ማሰብ ያለብን አይደል? በቃ አንደኛ ደፍ ግን እዛ ም ስቴፕ እስኪደርስ ድረስ ደግሞ እንደ ማህበረሰብ እዛ ድረስ እስኪደርስ ሰውዬውም እንደዚህ አይነት ነገ ዩኒቨርስቲ እስኪገባ ከመግባቱ በፊት መጀመሪያ ለመድፈርም ለምንም አሁን መንገድ ላይ ያሉ ትንኮ ሰዎች አሉ። እማይሆኑ ቃላቶች በጣም ሴት ልጅ የሚነኩ ቃላቶች ማይባል ነገር መጥፎ መጥፎ ቃል በግድ እንድታናግረው ማድረግ ምናምን በቴክስት ማስፈራራት ይሄ ይሄ እንደ ወንጀል አይታይም። አሁን ሄደች ለአንድ ፖሊስ እንዲ ያለኝ ነው የጠራ ነው ምናምን ብትዩ ኖርማል አድርጎ ነው የሚያይብሽ ከህግ አንጻር። ከዛ ደግሞ መጀመሪያ ላይ ይሄ ከደፈረው በፊት ከመደፈራ በፊት መጀመሪያ ላይ ያለው ነገር ነው። ጥቃት እየደረ ሰዎች ሲላከፉ መንገድ ላይ ሲናገሩን ያጉል ጉንተላ ምናምን ሳትፈልግ በግድ መንገድ ላይ አስቁሞ ሲያናገራት ያሉት ስቴፖች ናቸው። ዝም እየተባለ ዝም እየተባለ ወደ ደፈረው የሚያስኬደው ከዛ ሰዎች የሚሰጡት ምላሽ ለዛ ነገር ሰዎች የሚሰጡት ምላሽ ሶሻል ሚዲያ ላይ የሚጻፈው ነገር እገልሻለሁ ምናምን እንደ ኖርማል ወሬ መታየት እንትን አለቅሽ ምናምን ተብሎ ሰው ሲጽፍ የሆነ ብቶ ማስተራራዩ ሲደርሱ ምናምን ቅልል አድርጎ ከህግ አንጻር ይሄ ችግር የለውም እየተባለ የሚታለፈው ከዛ ደግሞ ሰው ሰው ነው አይደል? ሰው አነሰም ተለቀም ሀብታም ሆነ ደሃ ሆነ በቃ ብቻ በእግዚአብሔር አምሳል የተፈጠረ ማንኛውም ፍጡር እኩል ክብር ሊያገኝ ሲገባው ጥቃት አድራሹ አርቲስት ስለሆነ ባለሀብት ስለሆነ የህግ ባለሙያ ስለሆነ እየተባለ መደብ ሊሰጡ አይቻልም። አንድ ሴት ተደፈረች አይደል? ተደፍራ ህይወቱ አለፈም አላለፈም የተደፈረችበት ሁኔታ ሰውየ ሰክሮም ሆነ ሳይሰክርም ሆነ ምንም አይነት ቤተሰብ አስተዳዳሪ ሆነ ምናምን ለእንደዚህ አይነት ለሴት ልጅ ላይ ለሚደርሰው ጥቃት የቅጣት ማቅለል ሊኖር አይገባም። ለምሳሌ አንዴ አንድ ሰው ሰረቀ ከተባለ ስሙኒ ሳንቲም ከሰረቀ ሌባ ነው፣ አንድ ህንፃ ሙሉ ቢዘርፍ ሌባ ነው። ሌባ ነው በቃ። ይሄ የስሙኒ ሳንቲም ሌባ ነው የህንፃ ሌባ ነው አይደለም ይባለው። ያ ሰውዬ ስያሜው ሌባ ነው የሚባለው። ደፋሪ እንደ ደፋሪ፣ ትንኮሳም ያደረሰ ሰው እንደ ደፋሪ የተቆጠረ በስነስርዓት ህጉ አንድ አይነት ቋሚ የተጻፈ በቃ ይሄ የህግ ማቅሪያ ሳይኖረው የምናምን ሳይኖረው እንደ መቀጣጫ እንዲሆን የሆነ ሰው ወጥቶ አደባባይ ቢሰቀል ወይም ደግሞ ፍርድ ቢፈየእድሜ ልክ ቅጣት እድሜ ልክ ቢደረግበት እና የህግ ተግባራዊ ቢደረግ አንድ ሁለት ሰዎች ላይ ይሄ ነገር ቢደረግ፣ በእርግጠኝነት አንድ የደፈረ ሰው አደባባይ ላይ ወጥቶ ቢሰቀል፣ በእርግጠኝነት ደፈራ ከግማሽ ፐርሰንት በላይ ይቀንስ ነበር። ሴቶች ላይ የሚደርስ ጥቃት ከግማሽ በላይ ይቀንስ ነበር። አዎ ሙሉ ለሙሉ እኔ እየተረዳሁት ያለሁት ሙሉ ለሙሉ ህጉ ለሴቶች በጣም የወረደ ነው። በጣም በጣም ህጻናት ሲደፈሩ ምንም ነገር የለም። ሰው ራሱን ሲያጠፋ በትዳርም፣ በተለያዩ ምክንያቶች ምንም ነገር ሴቶች ላይ እየደረሰ ያለው ጥቃት ህጉ ሲታይ፣ ህጉ ጭራሽ የወረደ ነው ግን ይሄ ነገር አሁን በቤተሰብ ምስል እንደ ህጉ አሁን በቃ ሙሉ ለሙሉ የወረደ ነው እንዳልኩሽ። እኔ ሰው እስከ መግደ ህጉን ሳልተማመን እንግዲህ፣ አስቢ አንድ ሀገር ላይ እየኖርሽ ህግ አለ ተብለሽ በህግ እየተዳደርሽ ግን ጥቃት ሲደርስብሽ ህጉ አይደርስልሽ። ስለዚህ አንቺ ወደ እራስሽ መፍትሄ ልትሄጂ ነው። ሰው ህጉ ላይ እየተማመንን አይደለም አሁን እኔ አሁን ህጉን የምተማመንበት ምንም እንትን የለኝ። ምክንያቱም እኔም ተደፍሬ ይሆን እንደዚህ አይነት ችግሮች ከመጡብኝ እኔ እንኳን አሁን ትንሽዬ ህፃን ልጅ ምንም ማታቅ ልጅ በ በአስር አመታት ውስጥ ያለችውም እንደዚህ ከአንድ እስከ ሰባትም እንደዚህ ባሉበት ተደፍሮ አይተናል። በደንብ እንኳን እንደዚህ አይነት ልጆች ባሉበት ይቅርና እኔ እኔ ሳልፈልግ መደፈር አይደለም ሳልፈልግ በሳብ የሚሰማኝን ስሜት እኔ በደንብ ነው የማውቅ እሱ በሆነበት አግባብ ህጉ በዚህ ልክ መውረዱ። ሁለተኛ ነገር ደግሞ ሰው እናት አባቶች ማለት ትችያለሽ፣ እህት፣ ጓደኛ፣ ማህበረሰቡ በጣም ነው የሚያገላቸው፣ ለምዶ የሚያገላቸው። እነዚህ ሰዎች ወደ ህዝቡ እንዲወጡ፣ ችግራቸውን በስነስርዓት መናገር እንዲችሉ፣ በጣም ትልቅ ነገር መድረስ የሚችሉ ናቸው። እሺ የሆነ ነገር ሃፕን አደረጋል። እዛው ጭነን ነው የምናስቀራቸው ወደ ውስጥ ወደ እንዲወጡ እንኳን የምንረዳቸው ብዙዎች አይደለንም። እና ሰውም እየረዳቸው አይደለም። ሰው የሚያዳምጣቸው ሰው ቢኖር ህጉ እንዳለ ሆኖ ማህበረሰቡ ደግሞ ቢያዳምጣቸው የነገር ችግራቸው ቢረዳላቸው ወደ ህግም ብትሄጂ መቼም ህጉ ያወጣው ሰው ነው አደለ ብዬ አስባለሁ እንግዲህ ከፈጣሪ የተጻፈልን ነገር አይደለም ሰው ነው ያወጣው ህጉ መሻሻል ይችላል እኛ የእኛ ድክመት ነው አንዳንዴ አሁን ህጉ አውጪው ላይ ጫና ስናደርግም ደግሞ እነዛ ሰዎች ናቸው እኛ ጫና ብንፈጥር ይሄ ነገር ይስተካከል በቃ ልጄ እንደዚህ ሆናለች ሁሉም እህቴ እንደዚህ ሆናለች ወንድሜ እንደዚህ ሆኗል እያልን በስነስርዓት ጫና ብንፈጥር መቀየር አይችልም ወይ ህጉ ማስተካከል አይችልም ወይ ይችላል ባይ ዘ ወይ ሴቶች ብቻ አይደሉም ግን የሚደፈሩት ወንዶቹም ናቸው ግን ደግሞ በጣም በሚገርመው ሁኔታ ማለት ነው ከሴቶች መደፈር ይበልጥ የወንዶች መደፈር አለ አይደለ ግን አሁን ሴቶቹ ተደፍረው ቢያንስ ህግ ቦታ ይካሄዳል። ህጉ ተበላሸም አልተበላሸም ህግ ቦታ ይደርሳል አይደል? ብዙ ወንዶች ተደፍረው ራሳቸውን ወይ ያጠፋሉ ወይ ከማህበረሰቡ ይገለላሉ። በቅርብ ጊዜ የዛሬ አልተለመደ አልተለመደም፣ እና ሙሉ ለሙሉ ነው፣ ልጆቹ አይምሯቸው የሚነካውና ወደ አሁን ነገር ውስጥ ነው የሚገባው። የዛሬ ሁለት ዓመት በሶሻል ሚዲያ አንድ ልጅ ተደፍሮ በሚታወቅ በታዋቂ ቲክቶክ ላይ በሚታወቁ ምናምን እና ስማቸውን አወጣለሁ ተብሎ አንድ ቲክቶካ ስሙን አወጣለሁ ምናምን በሚባልበት ሁኔታ ላይ በቪዲዮ ማስፈራሪያ፣ ቪዲዮን ማስፈራሪያ እየተደረገ ሶሻል ሚዲያ ላይ ተቀባብሎት ወዲያ ነው ራሱን ያጠፋው ልጁ። ይሄን ያክል ማለት እንዴት ነው? ደፋሪ ሰውዬ በሰላም እየኖረ በሰላም እየተንቀሳቀሰ፣ የተደፈረው ሰው ሳይደረሰበት ከህልሙም ከምኑም ከብዙ ነገሩ የተበላሸው ሰው ህይወቱን እንዲያጠፋ ራሱን እንዲያጠፋ እንዳይበጣ ቤቱን ዘግቶ እስከ ዘላለም እንዲኖር እያደረግን እስከ መቼ በር ዘግተን፣ ማህበረሰቡም ይሄ ነገር አልተረዳውም። ነው ጉ ላይ ጫና ብቻ ሳይሆን ማህበረሰቡም ይሄ ነገር እንዲወጣ እያደረግ አይደለም። የሆነ ነገር ተደፈረ ተደፋፍኖ ነው የሚቀር። የሆነ ነገር የሆነ ችግር ደረሰበት የሆነች ልጅ ተደፈረች ሞተችም የሆነ ነገርም ደረሰ ማህበረሰቡ አደፋፍኖ ነው እያስቀረ ያለው። በማህበረሰቡ ደረጃ ስና ማህበረሰቡ ይሄ ነገር ሀፕን ሲያደርግ እና ከህጉ አንጻር ደግሞ ህጉ መቀየር ይችላል። ህጉ ከላይ ተጽፎ የተሰጠን ነገር አይደለም። ማስተካከል የሚቻልበት ነገር ነው። እና ሁሉም ሰው ጥቃቱ የእኔም ልጅ ነው ቤተሰብ ላይ ነው እየደረሰ ያለው። እንደ ሀገር ደረጃም ስናየው ሙሉ ሀገርም እያጠፋብን ነው፣ መጥፎ ስም እየሰጠን ያለው ነገር ይሄ ነገር መስተካከል የሚችለው እንደ ህግም የህግ አካል ማስተካከል ይችላል። ህጉ መሻሻል ይችላል። እንደ ቤተሰብ ደግሞ ልጆቻቸውን በስነ ስርዓት ትሪት ማድረግ መከታተል፣ ልጆቻቸውን ማዳመጥ ይችላሉ። መውድ ከወንዶች በተሻለ ሴቶች ጥቃት ሲደርስባቸው እንደዚህ አይነት ነገር የመደፈር እንትኖች ጥቃት ሲደርስባቸው በህጉ ልትተማመን ይገባል። ህጉ እርግጠኛ ልትተማመንበት የምትችል የደረሰባትን ጥቃት እርግጠኛ ለዛ ለደረሰባት ነገር እርግጠኛ የሆነ ቅጣት ሊሰጣት ይገባል፣ ልትተማመንበት ይገባል ማለት ነው። አሰቃይቶም ደፈራት፣ ተኝታም ሆነ ተደፈረች፣ ደብድቦም ደፈራት። መድፈር መድፈር ነው። በቃ ተደፍራለች። ይችል ሲሆን በህጉ በስነ ስርዓት ልትተማመንበት ይገባል። እና ይህን ነገር በደንብ የህግ አካላቶችም ቢያስቡበት ብዬ አስባለሁ። ከዛም በተጨማሪ ደግሞ ህጉ ከሰጠን ህጉ ከሚሰጠን ፍርድ ቀጥሎ ደግሞ ከእነዚያ ይዞች የተደፈሩ ሰዎች ከዛ በኋላ ከህጉ በኋላ ህጉ ከሰጣቸው ውሳኔ በኋላ ተመልሰው ወደ ህብረተሰቡ ነው እና የሚቀላቀሉት ህብረተሰቡ ለዚህ ለተደፈረች ሴት

እሷ ወጥታ እንድትናገር ለሌሎች ሴቶች ምሳሌ እንድትሆን አላማዎቿን የምፈልጋቸው ቦታዎች ላይ እንድደርስ ግቦቿን እንድታሳካ እንደ ማህበረሰብ ኃላፊነትና ግዴታ አለበት። ተይ አለማለት ቤተሰብም ቢሆን ጉርብትናችን ልታበላሽ ነው፣ ከዘመድ ጋር ልታቃቅሪ ነው፣ የደፈረሽ እኮ አጎትሽ ነው ምናምን ይቅር በይው ምናምን እያልን ወደኋላ ባናስቀራት ይችን ሴት እንድትሞት ባናረጋት። ምክንያቱም ዛሬ ዝም በይ ያልናት ሴት ናት የምትሞተው። ዛሬ ተይ ያልናት ዛሬ ችግር የለውም ቻዩ ያልናት ልጅ ናት ከጠገባችን እና እንደ ቤተሰብ ልጃችንን የምትቀረ ነገ ሞታ ጥቁር ለብሰን ብንቀመጥ በእሷ ስም እዝን ለየሰው ብናዞር ትርጉም የለውም። መጀመሪያ አጠገባችን ያለውን ሰው አጠንክረን አበርተን ማቆም ያለብንና አይዞች በርቺ ትደርሽ ያለሽ ያ ሰው ህጉ እስከ መጨረሻ ይዘዋል። ታሰረም ተፈታም፣ ህጉ እስኪሻሻልን ድረስ በትክክል ያንን ነገር እኛ የምንፈልገው መፍትሄ ሰጥቶን ያቺ ሴት ያ ሰው ታስሮ ውጤታማ የምንፈልገውን ውጤት ውስጣችን እስኪያገኝ ድረስ እኛ ግን እንደ ማህበረሰብ እሷ ማበርታት፣ ማጎበዝ፣ ለአላማዎቿ መሳካት ከጎኗ መቆም፣ በተለያዩ መድረኮች ለብዙ ሴቶች ድምፅ እንድትሆን ማድረግ እንችላለን። እና እባካችሁ የህግ አካላት ላይ የሚሰሩ ከህግ ውጭ እንደዚህ ነገር እየሰማችሁ በየሰፈሩ የምደባብቁ ዝም የምትሉ ሰዎች አደራም ጭምር ኃላፊነትም ጭምር አለባችሁ እና የብዙ ሴቶችን ድምፅ እንሆን ብንችል ብንችል፣ ደፈራን እናስቀር፣ የሴት ልጅ ጥቃትን በቻልነው መጠን እናስቁም እንላለን። የትንሿፊን ፕሮዳክሽን ፋሚሊ ቪዲዮዎች እንወዳቸዋለን።